ባለም አቀፍ ጉዳያችን የምንመለከተው ጉዳይ ደግሞ የአሜሪካና የቻይና የንግድ ጦርነት የተመለከተ ጉዳይ ነው የምናነሳው። እንግዲህ ሁለቱ ሀገራት በመጀመሪያው የዶናልድ ትራምፕ አስተዳደር ዘመንም የገቡበት የታሪፍ በተለይም የንግድ ጦርነት ከፍተኛ እንደነበር እናስታውሳለን። ከፍተኛ የሆኑ ታሪፎችን ይጣጣሉ እንደነበር እናውቃለን። በሁለተኛው የስልጣን ዘመናቸውም ይሄ የታሪፍና የንግድ ጦርነት ጉዳይ ድጋሚ ተመልሶ መጥቷል። ከቻይናም ተሻግሮ ሌሎች ሀገራትንም ጭምር ያዳረሰ አይነት የንግድ ጦርነት አሜሪካ መጀመሯ በተለያዩ ተንታኞች ሲነሳ እንደነበር እናውቃለን። አሁን ደግሞ ከቻይና ጋር ያለው ዝግብ በተለይ የንግድ ጦርነቱ ከፍ ብሎ መጥቷል። በተለይ በአሜሪካና በቻይና መካከል በተደጋጋሚ የሚደረጉ እነዚህ የንግድ ጦርነቶች እንደው በሀገራቱ ኢኮኖሚ ላይ ያለው ሊያመጣ የሚችለው አደጋ ምን አይነት ነው? ከዓለም አቀፉ የንግድ ሰንሰለት ባሻገር በሁለቱ ሀገራት መጀመሪያ ውጤቱ ሊታይ ይችላል እና እሱን አንስተን ብንጀምር የቻይናና አሜሪካ ሁለት ዞኖች ናቸው። የሁለት ዞኖች ጸብ ደግሞ የሚጎዳው ብዙ ጊዜ ሳሩን ነው። የቻይናና የአሜሪካን የንግድ ጦርነት የአፍሪካን፣ ኢትዮጵያንም ኢምፓክት እያደርጋል። እሱን በኋላ ላይ እናነሳዋለን። ነገር ግን የዓለም መገናኛ ብዙሃን ብዙ ትኩረት የሚሰጡት ለሩሲያና ለዩክሬን ጦርነት ወይ ደግሞ መካከለኛው ምስራቅ ላይ ላለው ግጭት እንጂ በአሜሪካና በቻይና መካከል እየተካሄደ ስላለው ድምፅ አልባው ጦርነት ብዙ እየተነጋገሩ ተሸፍነዋል። ኢምፓክቱ ግን ወይም ደግሞ ጉዳቱ ግን ከሌሎቹ ጦርነቶች የሚያንስ አይመስለኝም። ቻይናና አሜሪካ በግብር በቀረጥ ወይም የተለያየ ስም ሊሰጠው ይችላል በዛ ጦርነት ውስጥ ይገኛሉ። ይሄ ምንድነው? ትኩረት ባንሰጠውም የጦርነቱ ወይም ደግሞ የአሜሪካና የቻይና የንግድ ጦርነት የተጀመረው እንዳልከው ቅድም በትራምፕ የመጀመሪያ ስልጣን ዘመን ነበረ። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ 2018 ላይ በቻይና ምርቶች ላይ ተደጋጋሚ ቀረጦችን ይጥሉ ነበረ ወይም ደግሞ ጭማሪ ያደርጉ ነበረ። በኋላ ግን ወዲያው የኮቪድ 19 ሲመጣ ነገሩ ተቀዛቀዘ። በኋላ እሳቸውም በጆን ባይደን ተሸንፈው ወደ ከስልጣን ከለቀቁ በኋላ ነገሩ ትንሽ ረግቦ ወይም ደግሞ ተረጋግቶ ቆይቶ ነበረ። ዶናልድ ትራምፕ የምርጫ ቅስቀሳ ሲያደርጉ በዋናነት ሲቀሰቅሱ የነበረው ቻይና ላይ 60 በመቶ የንግድ ታሪፍ እጥላለው ሚል ነገር ነበረ ሲያነሱ የነበረው። አሁን ዛሬ ላይ ግን በቻይናና በአሜሪካን መካከል ያለው የቀረጥ መጠን ቻይና ማነች አሜሪካ ቻይና ላይ 145% ቀረጥ ጥላለች። ቻይና ደግሞ 125% ቀረጥ በአሜሪካ ምርቶች ላይ ጥላለች ማለት ነው የዚህ የነገር ሁሉ ማዕከል ዶናልድ ትራምፕ ናቸው ዶናልድ ትራምፕ ከ1980ዎቹ ጀምሮ ፖለቲካ ውስጥም እንደዚህ አክቲቭ ሳይሆኑ ጀምሮ የቻይናን የአሜሪካ የንግድ ሚዛን መዛባት ዋነኛው ምንጩ ከቻይና በኩል ነው። ስለዚህ የአሜሪካንን የንግድ ሚዛን ለማስተካከል ቀረጥ መጣል አለበት የሚል ተደጋጋሚ ሀሳብ ያነሱ ነበር። ይሄ ሀሳባቸው በብዙ ኢኮኖሚስቶች ድጋፍ ባያገኝም ማለት ነው። ነገር ግን የቻይና ባለፉት 30 ዓመታት ያስተዋወቀቻቸው አዳዲስ ኢኒሽቲቭች ዶናልድ ትራምፕን ብቻ ሳይሆን ሌሎች አሜሪካኖችንም በከፍተኛ ሁኔታ አስደንግጧል። አንደኛው የሮድ ኤንድ ቤልት ኢኒሽቲቭ ነው። ይሄ ቻይና በዓለም አቀፍ ገበያ ላይ የሚኖራትን ድርሻ በከፍተኛ ሁኔታ ስለሚጨምር እና ዶሚናንሲውን ስለሚያሳድግ አሜሪካውያን ምሁራን ጭምር ስጋት ውስጥ ገብቷል። ሁለተኛው ደግሞ የኤሽያን ኢንፍራስትራክቸር ባንክ የሚል በመሰረተ ልማት ግንባታ ላይ በደንብ የሚሰራ ኢኒሽቲቭ አላት ቻይና። ሶስተኛው ደግሞ ሜድን ቻይና 2025 የሚል ፕሮጀክት አላት። ከዚህ ዓመት ጀምሮ ሁሉም ቻይናዊ ቻይና ውስጥ የሚመረቱ ምርቶችን እንዲጠቀም ለማድረግ ማለት ነው። ሶ እነዚህ ሶስት ኢኒሽቲቮች አሜሪካውያንን ምሁራኑን ጭምር ስጋት ውስጥ ከተዋቸዋል። ዶናልድ ትራምፕ ደግሞ ሰሞኑን እየከሰሱ ያሉት ቻይናን በሁለት ነገር ነው። አንደኛው በአእምሮ ንብረት ጥበቃ ምን ተፋ ወይም ደሞ የኮፒራይት ምንድን ነው ስርቆት ምን ነው የየሚባሉትን ፈጠራዎችን ምናምን። ሁለተኛው ነገር ደግሞ የህገወጥ የገንዘብ ዝውውርና አደገኛ ዝውውር ላይ ቻይና ሽፋን አድጋ እየተጠቀመች ነው በሚል ነው። ስለዚህ ወደ ስልጣን ከመጡ ለት ጀምሮ 10% የጀመረው የዶናልድ ትራምፕ የዋጋ ጭማሪ ዛሬ 145% ደርሷል። የቻይናም እንደዛው በተመሳሳይ ማለት ነው። ይሄ ዓለምን ስጋት ውስጥ ከቷል። ባለፈው ሳምንት የአይኤምኤፍ ምንድነው ስብሰባ ስብሰባ ላይ የተሳተፉት የዓለም የፋይናንስ ሚኒስትሮች ይሄንን ስጋት ተጋርተዋል። እንደ አፍሪካ እንደ ኢትዮጵያ ላሉ ሀገራት የቻይናና የአሜሪካ ጦርነት ምንድን ነው ጉዳቱ? እሱን ምናልባት መልሰን እንመለከተዋለን። አመሰግናሉኝ። እሱን አንተ ጋር ነኝ አሁን ያነሳቸውን ሐሳቦች በሁለቱ ሀገራት መካከል ያለውን ነገር በስፋት ተመልክተናል። ያመጣውንም ዳፋ እንዲሁም ደግሞ ሁለቱ ሁለቱ ሀገራት ደግሞ እርስ በራስ እየተለዋወጡ ያለው የቀረጥ መጣጣል በራሱ ወዴት እያመራ ነው የሚለውን ነገር ተመልክተናል። ግን ሁለቱ ሀገራት ላይ ብቻ ያበቃም። እነዚህ ሀገራት በዓለም የፖለቲካና የኢኮኖሚ ስርዓት ውስጥ ከፍተኛ ድርሻ ያላቸውና ተገዳዳሪ የሚባሉ ሀገራት ናቸውና እነሱ የሚጀምሯቸው የሚለኩሷቸው ጦርነቶች በእነሱ ብቻ ተወስኖ የሚያበቃ ባለመሆኑ ምክንያት በዓለም ኢኮኖሚ ውስጥ ይሄ ጦርነት ሊያስከትል የሚችለው ጉዳትና መዘዝ ምን አይነት ነው? ኢኮኖሚስቶቹ ብዙ ነገር ይላሉ። አሁን ቅድሙም እንዳነሳ ነው እነሱ ሁለቱ ጉልበተኛ ስለሆኑ እንካንካ ነው። ያ እንደዚህ ሲያደርግ ይህም ይመልሳል። በዚህ መሃል ያው እኛ የተቀረው አለም ደግሞ አለ። የተቀረው አለም ጋር የንግድ ሚዛኑን ያዛባዋል። ለምሳሌ አሜሪካ ስትነሳም በትራምፕ አመለካከት ውስጥ ያለው ማጋ ሜክ አሜሪካ ግሬት አጌን ነው። አሜሪካንን ግሬት ታላቅ ለማድረግ ሲነሱ ቻይና ዝም ትላለች ወይ አፍሪካ ዝም ትላለች ወይ ማላይት ነው ታላቅ የሚሆኑት ታላቅ የሚሆኑት እኮ የተቀረው አለም ላይ ነው። የተቀረው አለም ደግሞ የማበር እድል አለው። ወደ አንድ የመሰብሰብ እድል አለው። ይህንን ለማድረግ ቻይና እየሰራች ያለችዋል። አፍሪካ ጋር በጣም ትናገዳለች። ከሱ አልፎ በቢሊዮን የሚቆጠር ህዝብ አላት። በሀገር ውስጥ ንግዱን እያሰፋች ነው፣ ወደ ሌሎችም እየሄደች አሁን። አሜሪካ በዚህ መንገድ አያዋጣትም፣ እንደዚህ ባለ መንገድ መሄዷ ልክ አይደለም የሚሉ ኢኮኖሚስቶች አሉ። እንደገና የአሜሪካን ንግድ ደግሞ አስበው፣ በእርግጥም ይሄ ይገባል የሚሉ ደግሞ አሉ። እሱ እንደተጠበቀ ነው። እኛም በዚህ ውስጥ ደግሞ ምንም አይመለከተንም ሁለቱ እንደፈለጉ ይሁኑ እንዳንል የዓለም መልክ በእነሱ ተስሏል። ስለዚህ ሁሉም የየራሱ ዝግጅት ይፈልገዋል ማለት ነው። በየትኛው ጋር እንዴት፣ የዓለም መልኩ ሲቀየር አንተም የምትሄድበትን መንገድ ማሰብ ይጠይቃል። ስለዚህ እንኳን ኢትዮጵያም በቅርብ በአፍሪካ ውስጥ የሚኖርን ንግድ ለማድረግ ዕቃ ልካለች። እንደዚህ እያደረግ አንተም ዳርቻ አንታሰፋለ እነሱም ራሳቸውን ታላቅ ለማድረግ እንደሚሄዱ አንተም ታላቅነትን ሁሉም ታላቅነትን ከዛ ውስጥ ቀጥሎ ምን ይሆናል? በፖለቲካም በኢኮኖሚ የሚተነትኑ ለአሜሪካ ጥሩ ገድ አይደለም ብለው ያስበዋሉ። ልክ ነው የሚለዋሉ። ይህንን ዛሬ እንዲህ ነው ብለው ለመወሰን ለመበየን ያስቸግራል። ቀጥሎ ምን ይመጣል? የሚለው የሚታይ ነው። የሚሆኑ ግን የሚደግፉም አይደግፉም አሉ። በዛ ውስጥ የኛ የተቀረው ዓለም ድርሻ በዚህ ውስጥ እኔ እንዴት ልሂድ? የሚያዋጣኝ የቱ ነው? ምንድነውን ማድረግ ተጽዕኖ አያደርጉም ልትላችል። ምክንያቱም ዓለምን እየዘወሩ ያሉ ጉልበታሞች ስለሆኑ ይህንን እያደረጉ ነው። እነሱን እንኳን መጀመሪያ ዱላ ባያገኛቸው እኛ ጋር ያርፋል። እዛ ሸቀጥ ከፍ ሲል እዚህም ከፍ ይላል እያለ የሚቀጥለው ነገር ተጽዕኖ ስላለው ምን ላድርግ የሚለውን ለእኛም አይን ገላጭ ነገር ነው። ተጽዕኖ ምንም ማጠራጠር አለው። ተጽዕኖ ምናልባት የምትጨምረው ነገር ካለ አንድ ደቂቃ ውስጥ ላጠቃሽ። እንዳልኩት አሁን ሰሞነኛው አዲሱ ነገር ምንድን ነው? ዶናልድ ትራምፕ በቻይና የማዕድን ምርቶች ላይ መቶ ፐርሰንት ታሪፍ እጥላለሁ የሚል ነገር ማንሳታቸው ነው። ሌላ ስጋት እየፈጠረው ማለት ነው። ሶ በቻይናና በአሜሪካ መካከል ያለው የንግድ ጦርነት እንደ አፍሪካ እንደ ኢትዮጵያ ባሉ ሀገሮችን በሶስት በአራት መንገድ ሊጎዳቸው ይችላል። አንደኛው የሁለቱ የንግድ ፉክክር ጥሬ እቃ ፍላጎት በተለይ የግብርና ምርቶች ኤክስፖርትም ፍላጎት መቀነስን ያስከትላል። እንደ ኢትዮጵያ አይነት ሀገሮች ሊጎዱ ይችላሉ። አንድ ሁለተኛው የኢንቨስተሮች የቦታ ሪሎኬት የማድረግ ለምሳሌ ኢንዱስትሪ ፓርኮች ውስጥ እንደዚህ እንደዚህ የነበሩ ባለ ሀብቶች ወደ ሌላ ቦታ የመሄድ ሺፍት ሊያደርጉ የሚችሉበት ሁኔታውን ሊፈጠር ይችላል። ሶስተኛው ደግሞ የቻይና በአፍሪካ ውስጥ በከፍተኛ የመሰረተ ልማት ትገነባለች፣ ባቡር እንደዚህ እንደዚህ እሱን ፍላጎቷም ሊቀንስ የሚችልበት ሁኔታዎች ይኖራሉ። የቻይና የቻይናውያን ኢንቨስተሮች አፍሪካ ውስጥ ኢንቨስቲ ማድረግ ኢትዮጵያ ውስጥ ኢንቨስቲ ማድረግ ፍላጎትም ሊቀንስ ይችላል። ይሄ ደግሞ ይዞት የሚመጣው ስራ አጥነት፣ ሌሎች ሌሎች ነገሮች ይኖራሉ። ሌላው ደግሞ ቻይና በከፍተኛ ሁኔታ የምታመርተውን ምርት ወደ አፍሪካ ገበያ ማስገባቷ አፍሪካውያን አምራቾችን ሊጎዳ ይችላል። የቻይና ጫማ፣ የቻይና ልብስ፣ የቻይና ምናምኖች በዝቅተኛ ዋጋ በሚመጡበት ጊዜ ኢትዮጵያ ውስጥ የሚያመርቱ ምናምን ድርጅቶች ሊጎዱ የሚችሉበት ሁኔታዎች ይኖራሉ። በዋናነት ግን የዓለም አቀፍ የኢኮኖሚ ምሁራን እየተነበዩ ያሉት በአፍሪካ ማነው በቻይናና በአሜሪካን የንግድ ጦርነት አፍሪካውያን ይጎዳሉ። የጉዳቱ መጠን ግን በዋናነት የሚያተኩረው እንደ ናይጄሪያ ባሉ እንደ ግብጽ ባሉ እንደ ደቡብ አፍሪካ እንደ አንጎላ ባሉ እና ምዕራብ አፍሪካ ላይ እንደ ሴኔጋል ምናምን ባሉ ሀገራት ላይ የበረታ ይሆናል። ኢትዮጵያን የመሰሉ ሀገራትም ግን ከዚህ ሰለባ ወይም ደግሞ ከዚህ ሊድኑ የሚችሉበት ሁኔታ አይኖርም። ሌላው ደግሞ ፖለቲካል የሆነ ለምሳሌ ኢትዮጵያን ብንወስድ ብዙ ጊዜ አቋማችን ገለልተኛ ነው፣ የዚህም የዛም አንሆንም። በአሜሪካና በቻይና የንግድ ጦርነት ውስጥ ግን ዓለም ጎራውን እንዲህ ላይ ሊገደድ ይችላል ወይ፣ ከአሜሪካን ጋርም ወይ ከቻይና ጋርም ምትሆነው። ስለዚህ ይሄም ተጽዕኖ ይኖረዋል። መፍትሄው ምንድን ነው ካለን፣ አምራች መሆን ነው። በተደጋጋሚ ሲነገር እንደነበረው በሀገራችንም ሀገራችን አምራች መሆኗ ራሷን በምርት መቻሏ እንዲህ አይነት ከኛ ቁጥጥር ውጪ በሆኑ አለም አቀፍ ሁኔታዎች የሚመጡ ተጽዕኖዎችን እንድንገዳደር ሊያደርገን ይችላል። ለማንኛውም ግን ሁልጊዜም እንደሚባለው በዝሆኖቹ ጸብ የሚጎዳው ሳሩ ነው ሶ ቻይና እና አሜሪካ ደግሞ የዓለም ዝሆኖች ናቸው። የነሱ ጸብ ኢትዮጵያን ጨምሮ፣ አፍሪካን ጨምሮ ጉዳት ይኖረዋል። ስለዚህ ይሄንን ነገር ዝም ብለን ድምጽ ስለሌለው ብቻ ጦርነት አይደለም ብለን ማየት የለብንም። እንደ አንድ ትልቅ ጦርነት አይተን ከዛ እኛ በምን መልኩ ጉዳት ሊደርስብን ይችላል፣ ያንንም ጉዳት ደግሞ እንዴት ሚትጌት ማድረግ እንችላለን የሚለው ነገር ትኩረት መስጠት ያለበት ይመስለኛል። በትክክል አፍሪካ ለእድሉም ለስጋቱም ራሷን ማዘጋጀት መቻል አለባት። የአፍሪካ መንግስታት ኢኮኖሚያቸውን ማጠናከር መቻል አለባቸው። አማምረት ላይ ማተኮር አለባቸው። ትንንሽ ኢንዱስትሪዎችን ማጠናከርና ትልልቅ ኢንዱስትሪዎች ማሸጋገር መቻል ይኖርባቸዋል። ይሄ ምክንያቱም ለእነዚህ አይነት ጦርነቶች፣ ለንግድ ጦርነቶች ብቻ ሳይሆን በሀገር ውስጥ ያለህን አስከብረ ባለም አቀፍን መድረክ በሀገር ውስጥን ጠንካራ መንግስትና ሀገር ሆኖ ለመውጣት እነዚህ ጉዳዮች በእጅጉኑ አስፈላጊ ስለሆኑ እነዚህ ላይ መስራት የግድ ይላል። የሚለውን እንውሰድ። እጅግ አድርጌ ነው የማመሰግነው። እናመሰግናለን፣ አሰግድ አምዛ እንደዚሁም ደግሞ እስጢፋኖስ አበራ፣ ለእይታዎቻችሁ፣ ለሀሳቦቻችሁ በጣም አመሰግናለሁ። ታንክ ዩ ውድ ተመልካቾቻችን በረከት ተካልኝ ውይይቱን እየመራው አብሬያችሁ ቆይታ አድርጌያለሁኝ። ስትከታተሉት የቆያችሁት ሀሳብ ላይ የተሰኘውን ዕለተ ማክሰኞ በዚህ ሰዓት ወደ እናንተ የሚደርሰውን የውይይት ሰዓታችንን ነው። እናንተም እየተከታተላችሁ ከእኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን። ሳምንት በሌሎች ጉዳዮች እንገናኛለን። መልካም ጊዜ።